እኔ አሁን ኢትዮጵያ ሄጄ ላገባ ነው። እናቴ አገኘ እንዴ መጀመሪያ እግሯ ላይ ተደፋና ተመጥቶ መረቀ ከተፈጀ አላ አላ አላየሻትም፣ መርቃለች ከኔ ጋር ያለ ሰው ሌላችሁ ይግጠማችሁ ብላለች።

በቃ እሷ ማርማኛለች እኔም አርየሚያታል ያን ወንድ እንዲመጣ እንጂ መልመድ ያለበት ዝም ብለህ በማየውን ነገር በቃ፣ እንዴት አድርጎ እንትና እኮ ወንድ ነው። የሆነ ሰዓት እንዳሉ ታውቃለህ። የእንትና የዘቢባን ባል ማለት ጎንደ ነው ጎንደም ምናምን እነሱ አይደለም። ዝም ብሎ የት ሽፍንፍን ብሎ ከውስጥ አይደለም። እውነት ነው እንጂ የሚሻለው እኮ እኔ አንድ ነገር ሲል ተይ። አሁን ጆኒ ታዳምጠዋለህ እርግጠኛ ነኝ፣ ዛሬ ሳይሆን ትከታተላለህ። እንደዚህ ዓይነት የሚዲያ ስለሆንኩ ሰው ስለሆንክ ማለት ነው። ምንድን ነው የምታየው ጆኒ ጋር? ናይስ ይሄ ራሱ መልሱ ራሱ በናይስ ወይ ነው የሚመልሰው። እርገጣቸው እንዳሰማቸው መቀየር አለ። በእውነት ኖ እኔ ምነግር የምንሆነ አንድ ጊዜ ወጣው እኮ ሚዲያ። አሁን በፊት በጣም ነበር ምፈራው፣ አሁን ግን ወጣው። ምን ያደርገኛል? ይሰልበኛል? ይገጽሰኛል? ምን ይለኛል? ምንም አያደርግም። ግን እኔ እዚህ ጋ የሆነ ነገር እንዲስተካከል ነው ምፈልገው። በቃ ዛ ሲ በቃ አለቀ ሚሊዮን ሚዲያ ላይ ተወጃ ነው ገባ። እዛው እዛው እዛው እዛው መቶ ነው። እዚህ የሚፈጠረው እዚህ የሚፈጠረው አለከሱ ከሱ ሌላ ሌላ ህይወት አለ። ገባ እሱም ማብራት እና ማጥፋት አለበ ምን አገባኝ እኔ ምንም አይመለከተኝ በህይወቴ። እግዚአብሔር ይሄ ሶሻል ሚዲያ ደንቆሮ አድርጎኛል። እንትና ምን ብሏል ድንኮሮ መሆን ነው የምፈልገው ብሏል። ማንሱ ከካናዳ ወደ ትግራይ የገባው ልጅ ያኛው ማን ነበር ስሙ? ጠፋብኝ። አዶነ ስግጥ ስግጥ ሙከ እግዚአብሔር ትክክለኛ ቃል ያወራው እሱ ነው። ስግጥ ማለት ነው እግዚአብሔር ትክክለኛ ቃል ነው ያወራው። ጃኒ ናይስ ሆነ አዋጣም። ሶሻል ሚዲያ ላይ እውነት፣ አንዳንዴ ናይስ ሆነ ስታናገር ሰው ምናምን አንዳንዴ እኮ ስታስበው ራሱ ሰውን ሰላም ስትል እንትናዬ ብለ እንኳን ሰላም ካልካቸው ወደደኝ ፈልጎኝ ነው፣ የእንትና ሚስት የእንትና ባል ምናምን ብሎ ነው የሚያወሩት። ገባህ? ይጠቀልሉታል፣ ወሬውም ማለት ነው። በንም በማታቆ በቃ አንተ ናይስ ሆነ ሰላም ስትል ሰው ገባ አንድ ነገር እንገር እሺ፣ አሁን በዚህ ሰዓት ማለት ነው። በቃ አሁን እኔ ሲንግል ሆነ ትጣልተህ ምናምን አንድ ሴት አያወራም። ልክ ተመልሽ ወደ ቤት ስትሄድ እና አንድ መቶ ቴክስት ጁኒ ዩኒ ላቭ ይላል። ሊበጠብጡ ነው። ገባህ። ሰይጣን ሰይጣን እንደዚያ ነው የሚሰራ

ጂጂ ምን እንደሚል ተቀይሽ ብቻዋን አመት ማን ይችላል እንዴ ይሁን ለሚኮ እኔ ምን ላ ምን ምን ላ መሰለህ አሁን እንዳልከው ወንዱ ሲንግል ሲሆን ዞር ብለህ የማየው በሙሉ የሆነ ሰው ጋር ተደረገው ሲያዩ እንደ ካፖ ነው ደራው ያምራቸዋል ለኛ ሴቶች ነው ማለት ነው ችግር አለበት ከጣጣ ሆኗል የሰው ነገር ነው የሚያምራቸው ኖርማል ሆኗል በጣም አስቀያሚ ነገር ማለት ነው ጆን አሁን ለምሳሌ በጓደኝነት እንኳን ባይ ባይቀጥል ወይ እንደ አብረው ይኑሩ ማለት አይደለም። እነሱ ያውቃሉ ችግራቸው። ሚዲያ ላይ አሁን የእሷን ስም የሚያነሳ ጓደኛ መስሎ የቀረበው ሰው በፕራይቬት ሆኖ ከሆኖ በቃልም መውቃት የምታወራው ነገር በሙሉ እሷና እሷ መሆን አለባት አይደለም እንጂ እሷን ጎን የፈለገ ነገር ብትሆን ትበቃለች አንተ አትናገር እሷ በቂያቸው በፍጹም አትለምንም እንደው ከዚህ በፊትም ችግር ያመጣ ይሄንን ነው ባካቸው ልጆች ናትናገሩ እነሱ ሁሉንም ነው የሚናገሩት የቆመውንም የሞተውንም ያለውንም በቃ ባልጓል ሶሻል ሚዲያ ተጨማልቁ ጆን ከዚህ በኋላ ማድረግ ያለበት እኔ የምለው ምንድን ምን ያደርግ ነው ትንሽ አንተ እንትን የሚጠብቁ ሰዎች ጋራ ገብተህ ተጫወት ድምፅህን አጥፍተህ ስትጠጣ ምናምን። በተረፈ ግን ስለ ፋሚሊ እዚህ ጋራ ወተህ ምንም ነገር። ሁለተኛ ነገር ደግሞ ደውለህ እስቲ ታይ እሷን እንደፈለግሽ ልጆቼ ናት እና የሚባለው ነገር መቅረፍ አለ። የንግግር እንትን ስለሌለ ነው እንጂ እንትን መጥፎ ሆነህ አይመስለኝም። ግን ያው ጆን ትንሽ ንግግር ላይ ግልጽ ስለምትማቀብ እንዳደጋገርም ስለምትታስብ፣ ምክንያቱም አንቺ ልጅ የተነካካሹ አንችቶቹ ግን ለምን ወደ ቤተሰብ ትሄጃለሽ እኮ ይባላል። ግን እንዴት ሚስቱን አሳልፎ ያ የሚሰራው ለአውሮፓና ለአሜሪካ ለአፍሪካ አይደለም። ምን ትላለህ? በሁለቱ ያለው ነገር ሁለቱ ስት እሱና እንትና ባይገባ ማለት ነገር ላይ እኔ ብዙ ወይ ብዙ ሰላም ብያቸው ነው የምወጣው። ብዙ ጊዜ የገባሽ። ግን ሁሌ ስማቸው ምናም ሲጠራ ይደብራል። ጃኒ፣ በቃ እንዳልኩት ናይስ ነው። ናይስ ሆኖ ሰው ሲያናገር አድቫንቴጅ ወስዱበት፣ አልገባሽ? አድቫንቴጅ ስለሚወስዱበት ሌላ ነገር ጠቅልል፣ አበሻን ነገር መጠቅለል አንደኛ ታውቂያለሽ። ጠቅልለው እንዲያለኝ እንዲያለኝ እንዲያለኝ ይላሉ። ማፈታፈት ነው የፈለጉት። እና ኤግዛክሊ፣ ጠንከር ብሎ እንደውም እንደውም ጠንከር ማለት አለበት። ማለት እንደዚያ ስል ዊክ ነው ማለት አይደለም፣ ጠንከር ብሎ ምልክት አለው። ሞር ቢያወራቸው ሰው አይዳፈርም። አንዳንዴ ማስመር አለብሽ፣ ሪስፔክት ሌቭል ማስመር አለብሽ። ሶሻል ሚዲያ ላይ እንደለባቸው ነው ሰው የሚሳደቡት ገባሽ? መልስ መስጠት ነው ለደነዝ ህዝብ አይገባው። መልስ መስጠት ነው ጆኒ ማንንም

በነገራችን ላይ ጆን አሁን እንደዚህ እንደሚያወራው ሌላ ጊዜ በሁለት ሦስት ወር ይመጣል ወይ የሆነ ነገር ላይ ይገባል እንጂ ሕዝብ እኮ የሚያዩ እኔ አሁን እንደዚያውን በኖርማል እንደዚህ አሁን አንተ አንተ አሁን ስገባ ያለሁና ዲስከስ ምናምን ታረጋለህ እንደዚህ በቀመጥች ምናምን ማውራት በጣም ነው የምፈራው። አረ ምንም አያስፈራም። ይኸው እያወራህ አይደል? ማውራት ነው ሌላ የምፈልገው። አሁንም ግን እና እንደዛ ነው የሚመስለኝ። እግዚአብሔር እሱ ራስን እንደዛ ካየ ሰውብ እንደዛ ያህል ግን ራስ መጥተህ ብታወራ ምንም ጅልነት አይደለም። ብዙ ሰው ደፍሮ እንኳን ሶሻል ሚዲያ ወጥቶ ማውራት አይችልም። ገባም፣ በሌላ ፒክቸር ተደብቆ ይመጣል፣ በአበባ ተደብቆ ይመጣል፣ በድመት ተደብቆ መጥቶ የልቡን ያወራል። ግን ድፍረት ስለሌላቸው ምንም ጅልነት አይደለም። ፐብሊክ ስፒኪንግ ማውራት በጣም አሪፍ ነገር ነው ገባህ። ወጥቶ እንደዚህ አድርገህ አስተያየት መስጠት ምናምን፣ እኔ እንደውም ከጂጂ ጋር ሳወራ ምናምን ራሱ ትንሽ ቀለል ይለኛል፣ እሷም የሆነ ስለምታዳምጠኝ ምናምን እንጂ በቃ ምክንያቱም የሆነ መጥቼ እንደዚህ ገልጬ ማ ማውራት በቃ ይከብደኛል። ገብቷል። ስማ ሰው እኮ ላያጥላ ላ ይሞክራል። ቲክታክ ላይ ስ ሰዓት ተዘፍዝፈህ ምናምን ይሉሃል አይደል እነሱ ተዘፍዝፈው ሰባት ሰዓት ዘጠኝ ሰዓት ሲያውነው ነገር እኔን እኮ ተዘፍዘፍ እኮ አይደለም የሚሉኝ እንደሚሉ ታውቃለህ። ምንም ሳይስ ሳይሆን በቃ አሁን በፊት የሆነ ሰዓት ከእሷ ጋር ለመበሻሸቅ ብላም ብለን ያወራ ኖሬ አንተ እኮ እንደዚህ እንዴት ታወራለህ እንደዚህ እና እሷም የሆነ ነገር ተናዳ ስትለኝ፣ ኦፍ ኮርስ ሰውን እና ትናድዳል ተናደዳል ላናዳት ብለ የሆነ ነገር እንትን እሱን

ሁለት አመት አሁን ቶኒ ፋፋ የዛሬ ሶስት አመት ቱታውዘን ቶኒቱ የተቀረጸ ነገር እስቲል እንዳዲስ በቃ እና የሆነ እንትን ሳይ እንዴት፣ አሁንም ደግሞ የጽፉት መንደታ ቃል እንዴት የልጆች እናት እንዴት ታወርዳለ ምናምን የሚሉት ግን ይህ በፊት የሆነ ነው። እስቲል በሰማሁት ቁጥር ምን ያምኛል ገብቶሃል? ያ ግን አንተ ወደፊት መግፋት አለብህ። ገባህ? ከአሁን በኋላ የቤት ነገር ቤት ነው፣ በቃ እንደዛ። ካላረክ ለውጥ ሲያው ነው፣ ሰዊ እራሱ አልገባ ለውጥ ስለ ሰለ ላይክ የቤት ነገር ቤት ነው፣ አለቀ። እንደዛ ካይው ተማራ። አንዳንዴ ስማ፣ ሰማ ገብቷል። ስንት እኮ ቤት ውስጥ ይሄ ቤቱ የኛ ሐላል ስለወጣ ነው እንጂ እኮ አልጋ አንድ ቤቱ ሶፋ ለይተው አንደኛው መኝታ ቤት አንደኛው ሶፋ ላይ አንደኛው ጓደኛዋ ቤት ምናምን የተዳደሩ ነው የሚያሳልፉት። የምሪንም ነገር ጤነኛ ጤነኛ ማያጃለው ቲክታክ ላይ ይመጣ ቲክታክ ላይ መጥቶ የሚፈተፍት እንዳለ የተበላሸ ቤት ያለው ነው የን ገባ። እንደዛ እኔ ብዙ ነገር ስለማቅ ነው ግን እኛ ደግሞ መሰለህ በቃ እኔ አሁን እንደዚህ ወት ወተን እኔ እና እሷ በማውራታችን ጥሩ አይደለም፣ ግን ደግሞም ጥሩ ነው። ከብቶሃል አር ብዙ ሰው በቃ በብዙ ነገር ይሳሳታል። እሷም ተናዳ የሆነ ነገር አለችኝ፣ እኔም ተናድጄ የሆነ ነገር አልኳት። በቃ አለቅ ታሴት በቃ አሁን እኛ እኔ እና እሷ ጋር ነፃ ነው በቃ እፎይ ብለናል በቃ ቂ ምናምን የለም እሷም ተንፍሳለች። እንዴ ተንፍሻል? ማን አንተ? ይቅርስ ተባባላችሁ ድረስ ምን ማለት ግን ብዙ ሰው ደሞ ታውቃለህ፣ እዚያ አትላንታም ሆነ ዲኤምቪ ቢሆን ምናምን ይቅርስ አባባል ብዙ ሰው አለ ቤት ውስጥ በቃ ምቅ አርጎ ይዞ የሚኖር ማለት ነው። አንተ ቁስልኩን

እና ምን ልበለው? በቃ ተቆ ተቆሳስሮ ማለት ነው። ቻይልድ ስፖርት ምናምን ሌላ ቦታ ውስጥ ምን አለ እንደኛ ወዳችሁ ብትንፍዛችሁ እኛ ተገላግለናል። ምን በቃ

እኔ አሁን ኢትዮጵያ ሄጄ ላገባ ነው። እናት አገኘ መጀመሪያ እግሯ ላይ ተደፋና ተመጥቶ መረቀ። ከተሂዱ አመረቀሽ አላ አላ ተጠምቀን መሄድ ያለብህ እግዚአብሔር ነው። እኔም ባ ይደፋኛል። እናቴ ስሚ፣ አይ ተይ፣ ሶኪ እኔ አሁን ከዚህ በኋላ ለማን ጊዜ እንደምሰጥ ልንገርሽ። በጣም ሙድ ለእናቴ የምር ትልቁ ፖይንቱም እሱ ነው። በእሷ መምስጠት አለበት ልጆች እናት ስለሆነች፣ ለዛም ተመረቀ ነው። አሁን ልል የምፈልገው ምን ተቃል ከዚህ በኋላ ሌላ ሴት ጋር እንደዚህ ምናምን ምናምን እንትን የምልበት ታይም፣ አረ አንዳንዴ እግዚአብሔር